ህ ከል ጋራ ለሌለት ጅብ እንጋልባለን ያለውን ውስጥ ነገር እንዴ ደም በሀይላንድ የተቀመጠ ደምምንድን ነው? እዚህ ግቢ ውስጥ መንፈስ የሰው ጅብ አለ ይባላል። ምንድነው? የሚያውቁት ነገር አለ? ስመጣ ጀምሮ ከመሬቱ ጀምሮ አንዳንድ አጽመም ያለው ምንም ነገር ነገየማቆ ነገር የለ ምንም ነገር የለም። ስከዛ የማቆም ነገር የለ የሰው ጅብ እንዳለ ለማወቅ ችለናል። ምን አየት? የሰው ጅብ? አዎ የሰው ጅብ። እንዴት የሰው ጅብ? በቃ ተጠቁመን ነው የመጣ ነው እዚህ ግቢ ውስጥ የሰው ጅብ እንዳለ። እንደ ሰው ነው የሚራመደው፣ ሰው ነው የሚመስለው፣ ግን ደግሞ ጅብ ነው። አንተ የሆነ እንዳትለይ ሌላ ተውና ኔጋ ምንም ነገር የለም። እኔ እርሱ ኖት አላልኩም፣ አልወጣኝም። ግን እርስዎ የዚህ ግቢ ጠባቂ ነኝ የሚሉ ከሆነ ብዙ ነገር ያውቃሉ። እዛ ጋር ያገኙት አንድ ቀን እንዳለ ከታ ገኛት ከታ መጣ። ተረጋጉ። ከታ መጣ

እንዴ! ደም በሀይላንድ የተቀመጠ ደም። ሰላም ሰላም፣ ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ። ሰሞኑን ከባድ ጊዜ ነው እያሳለፍኩ ያለሁት፣ ግን ምንድን ነው ይህንን ነገር ፈልጌ ወይም ደልቶኝ አይደለም እያረኩ ያለሁት። አንድ የጀመርኩ ጉዳይ አለ ከዛሬ ሰባት ቀን ወይም ከስምንት ቀን በፊት የተጀመረ ጉዳይ አለ። እንግዲህ በአንድ ምስኪነታችን ላይ የደረሰ መተት፣ አጋንንታዊ አጋንንታዊ ሴራ ልንለው እንችላለን። እንግዲህ ይህ ሁሉ ነገር ዞሮ ዞሮ ነው ወደዚህ ስፍራ ያመጣን። እንግዲህ ውድ ተመልካቾች እንግዲህ ለመጨረሻ ጊዜ በተለቀቀው ቪዲዮ፣ ትናንት በተለቀቀው ቪዲዮ ሁላችሁም እንግዲህ እኔን ስትቁሱም የነበራችሁ ነበራችሁ። ምክንያቱም ከመጀመሪያው ጀምሮ ገና ወደዚህ ስፍራ እንዳልሄድ ብዙ ብዙ ነገር ማስጠንቀቂያ ምንትን ስትሉ ነበር ነገር ግን እኔ ይህንን ነገር ለማስወገድ የተሻለኝን ነገር ማለት ልጅቷ መፍትሄ እንድታገኝ እንግዲህ ያቺ ሴት እንግዲህ ይህን ሁሉ ነገር ያደረገችልኝ አንዴ ሰው ጅብ አለች ብላ ነበር። እንግዲህ ወደ ተመለከታችሁት ወደዚህ ስፍራ ልንለው እንችላለን የላከችኝ እና ውድ ተመልካቾች፣ መጨረሻ ላይ የነበረው ነገር በማል የመቃብር አፈሩን ቀይ የመቃብር አፈሩን ከመበተኗ በፊት አዘጋጅታ ነበር ለካ ከኋላ በፌስታል አዘጋጅታ ነበር። የመቃብር አፈሩን ከመበተኗ በፊትም ራሴን ስስት ነበር። ለምን አካባቢው ሲያዞር ነበር። በተለይ የነበርንበት አካባቢ ማለት በዚህ አሁን የእግር መንገድ የ15 ና የ20 ደቂቃ የእግር መንገድ ይኖረዋል። በላይ በኩል ከፍ ያለ ቦታ ነበር። እንደዚህም ጥቅጥቅ ያለ ቦታ ሲሆን ክፍት ክፍት ነበር፣ ግን ገደላ ገደል ነበር እንደዚህ አካባቢው። የመቃብር አፈሩን ከበተነችብኝ በኋላ ለ10 ደቂቃ ያክል ይሆናል እንግዲህ ካሜራማኖች እንደነገሩኝ ከሆነ ስትንቀጠቀጥ ነበር፣ ራስን እንስተ ነበር። ከዛ በኋላ ነቃ ነው ያሉኝ። ግን ደስ የሚለው ነገር ያኛው ልጅ እንግዲህ ባለቤቱ ላይ እንደዛ ባለቤቱ ወደ ሰው ጅብነት የተቀየረችበት ባል እንግዲህ ወንድማችን ትዝታው አሯሩጦ ይዛት ነበር። እንኳን ደስ አላችሁ፣ በቁጥጥር ስር አውለናታል። እንግዲህ አሁን የኛ የምንለው እንግዲህ እንደ መጋዘን ልንለው እንችላለን። እዛ ውስጥ አስረን አስቀምጠናታል ለጊዜው ምን አይነት ፓወር ነው ያላት? ማለት ይሄ አጋኔን አጋነንት ተጠናውት ማለት ነው። የምርም የሰው ጅብ ነች ምንድን ነው የሚለውን ነገር ገና በማጣራት ላይ ነኝ። ምናልባት ግላብ አድርጌ ያለው ብዙዎቻችሁ ልጠይቁ እንችላላችሁ። ይህን ግላብ ያረኩበት ምክንያት አለ እንግዲህ እጄ ላይ የመቃብር አፈር ከነካኝ በኋላ እጄ ትንሽ እንደ ምን ልለው ችላለሁ ውድ ተመልካቾች ባላውረው ደስ ይለኛል እንደ መሻከርም እንደ መሰነጣጠቅም ብሏል እጄ ጥሩ ሁኔታ ላይ አይደለም ለዛ ነው ከሰዎች ጋር ያው ንክኪ ስላለኝ ምናልባት አሰው እንዳይ እንዳይደብራቸው ሌላ ነገር እንት እንዳይል ነው እኔ እግዚአብሔር ይመስገን በፈጣሪ አምናለሁ በእግዚአብሔር ስለማምን ምንም ምንም ነገር አልሆንም አሁን ዛሬም የመጣሁት ወደዚህ ስፍራ አሁንም ቢሆን ነገሮችን መጋፈት ነው። አዎ በቃ እኔ ለመድኩት። አሁን የመቃብር አፈር የሚባለው ነገር ልክ ወደዚህ ሲበተንብኝ በቃ ራሴን ሳትኩኝ፣ ለአስር ደቂቃ ተንቀጠቀጥኩ። ከዛ በኋላ ነቀ አሁን ግን ወደዚህ የመጣሁት ማለት ነው። ወደዚህ የመጣሁት ከሷ ተልኬ ነው። እንግዲህ ስናና ዝዛት አያቴ ብቻ ነበር ያለችኝ ነበር ያለችው ነገር ግን አባቷ እዚህ ቦታ እንዳለ አባቷ፣ እንግዲህ የዚህ ግቢ ጠባቂ ጠባቂ ማለት ተቀጥረው ጠባቂ እንደሆኑ ለማወቅ ችያለሁ። ግን አባቴ ጤነኛ ሰው ነው ብላለች። እንግዲህ እኛ ከአባቷ ብዙ እውነቶችን ልናገኝ እንችላለን፣ ፍጮችን ልናገኝ እንችላለን ብለን ነው እዚህ ስፍራ አስር ሆነን ስለመጣን፣ ሃያ ሆነን ስለመጣን አይደለም። መንፈስ ያለበት ስፍራ ይመስላል። ቢሆንም ግን እኛ አምስት ሆነን መጣናል። እኔ ያለው ካሜራማን አለ። ከካሜራማን ውጪ ከካሜራማኖቹ ውጪ ሶስት ሰዎች አሉ። ስለዚህ በተቻለን አቅም ምናልባት ተደባዳቢ የሆነው ጡንቻ ያላቸው የሆኑ እንደ ምንድነው ሽፍታ የሚባሉ ነገሮች ካሉ ራሳችንን ለመከላከል ዝግጁ ነን ወይም በቂ ነን ብለን እናስባለን። ከዚህ ውጪ ግን የሚመጣብንን ነገር ማለት ነው እግዚአብሔር ይጠብቀን። ከኛ ውጪ የሆኑ ነገሮችን እንግዲህ ፈጣሪ ይጠብቀን ማለት ነው። እንግዲህ የጥበቃ ቤት እንፈልጋለን። እዚህ ጫካ ውስጥ እንግዲህ ካሜራማን ተከተለኝ። እናንተም ቢሆን በርቀት ለአምስት ስንጓዝ ጥሩ አይሆንም። ለአምስት ስንጓዝ ጥሩ ስለማይመጣው ሶስታችሁ እንግዲህ ከካሜራ ጀርባ ያላችሁ ወንድሞቻችን ጓዶች ተለያይታችሁ ብትንቀሳቀሱ መልካም ነው። ጂፒኤስ ይዘን ባንንቀሳቀስም ግን በስልካችን መግባባት እንችላለን ብለን እናስባለን። እኔ ከካሜራማኑ ጋር ብቻ ብንቀሳቀስ መልካም ነው። ምክንያቱም እንደዚህ አይነት ጫካ ውስጥ ለአምስት ስንሄድ ጥ ይመጣው። ውድ ተመልካቾች፣ አሁን የምንፈልገው እንግዲህ ከሷ በተጠቆምነው መሰረት አባቷ ይህን ግቢ በጥበቃነት እንደሚያስተዳድሩ ነግራናለች። በደንብ ነው ያናዘዝናት። ስለዚህ በቆርቆሮ የተሰራች ሸራ ቤት ነች። አባቴ እዛ ነው የሚያድረው። አባቶች መሳሪያ ያላቸው ወይ ብለን ጠይቀን ነበር፣ ምናልባት እኛ ላይ የሆነ ጉዳት እንዳያደርሱም። እሱንም እንግዲህ እስካሁን ባለው ሁኔታ መሳሪያ እንደሌላቸው ነው የነገረችን። እስኪ የጥበቃ ቤት እንፈልግ። ውድ ተመልካቾች ካሜራማን ራስን ጠብቅ። እንግዲህ ባለፈው አኩርተኛል ማለት ይቻላል። እያንዳንዱ ነገሮችን በዛ ፈተና ውስጥ ሆነ ማለት ምናልባት በአንተ እኔ፣ ባንተ ቦታው እኚህ ብቀርጽ አልዋሽም፣ የመቃብር አፈር ሲበተን የሆነ ነገር ሳይ ደንግጬ ከዛ ቦታ ልሰወር እችላለሁ። ክብር ይገባል። ካሜራማን አመሰግናለሁ። እስቲ ዞር ዞር ብለን ያንን የጥበቃ ቤት እንፈልግ። በእርግጠኝነት እንደዚህ አይነት ቦታ ላይ እንኳን አይኖርም። ምናልባት ይህንን ዳገታማ ተራራ ልንለው እንችላለን። ይህንን ቦታ ወጥተን ቀጥ ያለ ቤታ ቀጥ ያለ ቦታ ማግኘት የሚኖርብን ይመስለኛል። እንፈልጋለን እኛ መፈለጋችንን እዛ ጋ አንድ ቤት አለ። ግን ሸራ ቤት አይደለም ዝም ብሎ እንደ ጎጆ ቤት ትንሽዬ ቤት ነች። ክፍትም ነው ሰውም የለባትም። በእርግጠኝነት እሱ ሊሆን አይችልም። ውድ ተመልካቾቻችን እንግዲህ ይህንን ቀንድ እዚህ ጋ ነው ያገኘሁት። እንግዲህ የምን ቀንድ እንደሆነ እንግዲህ ቀንድ ሲባል የበሬ ቀንድ ነው የምናውቀው። የምን ቀንድ እንደሆነ የምናጣራ ይሆናል። ምክንያቱም አይታወቅም፣ መናፍስቶችም መንፈሶችም ሊኖሩ ይችላሉ። ይህን ቀንድ ካሜራማን እዚህ ጋር አስቀምጬ የላለው እንዲሆነ ነገር ጠቅላላ ትይዛለ፣ እዚህ ጋር ያገኘናቸው። እነዚህ የተለያዩ አጽም ነገሮች ብቻ ብዙ ብዙ ነገር ነው እያየን ያለው። እስቲ እባክህ ና ና ና ና ና ና፣ እዛ ጋር አንድ ትልቅ ሰው አግኝቻለሁ እና አዛውንት ነገር ይመስላሉ። እሺ ማለት ያው ላናግራቸው። እስኪ ሰላም ነው፣ እንዴት ኖት? ይቅርታ እዚህ ግቢ አንዳንድ ቪዲዮ እየሰራው ስለሆነ ነው። ማለበል መተወቅ ይቻላል፣ ግን እየቀረስኩ ነው። ለመጥፎ አላማ አይደለም የመጣ ነው። ማን ስም ነው የፈለግኸው? አዎ ስሞት ማን ይባላል? አቶ ዝናቡ ይባላል። አቶ ዝናቡ የዚህ ግቢ ጥበቃ ኖት? አዎ አዎ። እዚህ ነው ጥበቃ? አዎ። እንደ አጋጣሚ እርሶ ነበር ስፈልግ የነበረው አንድ ቤት እየፈለኩ ነበር የጥበቃ ቤት። ይሄን ግቢ አስሽዋለው በደንብ፣ ግን ያንን የጥበቃ ቤት ላገኝ አልቻልኩ። እርሶ አንዳንድ አንድ አንድ ነገር ልጠይቆት ነው። እያዩ ነው፣ እየቀረስኩት ነው ጥሩ ሰው ይመስላሉ። ማለት እንግዲህ ውድ ተመልካቾች እዚህ ጫካ ውስጥ አግኝቶኝ ማነ ምንድን ሊያስፈራሩኝም አልሞከሩም። የሆነ ነገር ምንም ነገር ለማድረግ አልሞከሩም። ሰላማዊ ሰው ይመስላሉ። እንተዋወቅ፣ ጋዜጠኛ ሚኪ ይባላል። እኔም ሰላማዊ ሰው ነኝ። ለዩቲዩብ አንዳንድ ፕሮግራም እየሰራው ስለሆነ ነው። እና ስለዚህ እዚው ነው የሚሰራው። ምንድነው? እዚህ ግቢ ውስጥ መንፈስ፣ የሰው ጅብ አለ ይባላል። ምንድነው? የሚያውቁት ነገር አለ? ሰመጣ ጀምሮ ከመሬቱ ጀምሮ አንዳንድ አጽም ያለው ኧረ፣ ምንም ነገር ምንም ማቆም ነገር የለም። ምንም ነገር የለም። እስከዛሬ ማቆም ነገር የለ። ምንድን ነው ሰላማዊ ግቢ ነው ነው እያሉኝ፣ ሰላማዊ ግቢ ነው ግቢ ነው። እሺ፣ አቶ ዝናቡ ላስቸግሮት፣ ቁጭ ብለን ብናወራ። እሺ መልካም። ቁጭ ስለዚህ ግቢ እንዲጠይ እንዲነግሩኝ የምፈልገው ነገር አለ። እባኮትን ይቀመጡ። እዚህ ጋር ረፍ ይበሉ። ካሜራማን እና እስኪ በጎ ሰው ነው ያገኘነው ከአቶ ዝናቡ ጋር ነው የምንገኘው። ይሄ ጫካ ሰፊ ጫካ ነው እንግዲህ በብዙ ሺ እንግዲህ በብዙ ሺ ኪሎ ሜትሮች ላይ ያረፈ ሰፊ ጫካ ነው። እንግዲህ ብዙ ሺ ልንለው እንችላለን። ብዙ ሺ ማለት እንግዲህ ዞሮ ዞሮ ወደ ስንት ሺህ እንትን ይላል ማለት እኔ እስከማውቀው ሰፊ ነው። በዛ በኩል ብቻ ወደዛ መሄጃ አለ፣ ሚዳቁ አለ፣ ብዙ ብዙ ነገር አለ። አሁን ያለንበትን አድራሻ መናገር አንፈልግም ውድ ተመልካቾች። የጫካው እንደምታየው ነው። ደስ ይላል። ለመናፈስ ይቻላል። ብዙ ነገሮች ብዙ ዛፎች ይታዩበታል። ደስ ይላል። አንድ ጥያቄ ልጠይቁት፣ ምግብ ምናምን ማን ነው የሚያመጣሉት? ሰው አለ የሚያመጣሉት። ሰው አለ ከማጋ ነው የሚኖሩት ማለት። ሰው ዘር አይልም። ምንድን ነው አቶ ዝናቡ፣ ምንድን ነው እዛ ጋማ? አይዞህ አትፍራ፣ ምንም ነገር የለም አይዞ። እኔ እስካለው ምንም ምንም የሚያስፈራ ነገር የለም፣ አትፍራ ምን እርግጠኛ ነው። እዚህ ግቢ ውስጥ ምንም ነገር የለም። መንፈስ፣ አውሬ ምናምን ምንም አይናክብህም። እኔ እስካለሁ ድረስ አትፍራ፣ እሺ? ስለዚህ ግቢ የሚያውቁትን ነገር በሙሉ ይንገሩ። እዚህ ግቢ ውስጥ እንግዲህ እኔ ብዙ ጊዜ ነው ብዙ አመት ሰርቻለሁ እዚህ አካባቢ ላይ፣ እስከ ዛሬ ምንም ያየሁት ነገር የለ፣ በእኔ በኩል ምንም። እንጃ እኔ ምናልባት፣ የተጠቆምከው ነገር ካለ ይሄ ነው፣ በላይ ነገር ይሄ እንጂ ምንም ነገር የለ። እዚህ ግቢ ውስጥ የሰው ጅብ እንዳለ ለማወቅ ችለናል። ምን አይነት የሰው ጅብ አዎ፣ የሰው ጅብ። እንዴት የሰው ጅብ? በቃ ተጠቁመን ነው የመጣ ነው፣ እዚህ ግቢ ውስጥ የሰው ጅብ እንዳለ። እንደ ሰው ነው የሚራመደው፣ ሰው ነው የሚመስለው፣ ግን ደግሞ ጅብ ነው። አንተ የሆነ እንዳትለይ፣ ሌላ ተውና እኔ ጋር ምንም ነገር የለም። እኔ እርሶ ነዎት አላልኩም፣ አልወጣኝም። ግን እርሶ የዚህ ግቢ ጠባቂ ነኝ የሚሉ ከሆነ ብዙ ነገር ያውቃሉ። እዛ ጋር ያገኘሁት አንድ ቀንድ አለ። ዝም ብሎ ቀንድ አይደለም ምንድን ነው? ሊያስረዱኝ ይችላሉ? ምን አይነት ቀንድ ነው? ቀንዱ ምን አይነት ነው? እስኪ ታሳየኛለህ። አሳዩታለሁ። ካሜራማን አዘጋጅልኝ። ቅድም እዛ ጋ እንትን ያልከውን ቀን ግን እዚህ ግቢ ምንም አይነት መንፈስ አውሬ እኔ የሚታየኝ ነገር በሙሉ አውሬ መስሎ እየታየኝ ነው። እዚህ ግቢ ከአንድ ቀን በፊት መጥቼ ነበር፣ እና የሰው ጅብ አይቻለሁ። ተጠቁሜ ነበር የመጣሁት። ባይኔ በብረቱ ነው የሰው ጅብ ያየሁት። ካየሁ እንግዲህ ማስረጃውን አምጣ፣ ከነምኑ ከነምኑ አምጣ። እኔ እዚህ ግቢ ነው የምኖረው፣ ምንም ያየሁት ነገር የለ። አንተስ ቤት በኩል ነው የገባው? ለመሆኑ እንዴት አድርጌ ልትገባ ቻልክ? እዚህ ግቢ እንዴት አልገባም? ግቢው እኮ ሰፊ እኮ ነው። ግቢ እኮ አይደለም ይሄ፣ እኮ የሆነ አንድ ሀገር እኮ ነው ነው ከተማ እኮ ነው። ትክክል ነህ፣ እሱ ትክክል ነህ። ሀገር ነው፣ ከተማ ነው። ግን እንዴ ልገባ ቻልክ? ቤት በኩል ነው የገባው። በማን ማን ፈቅዶ ሊ ነው የገባው? እዚህ ግቢ ማለት ፍቃድ ያስፈልጋል። በሚገባ ሳያስፈቀድ ማ መግባት እንዴት! አንተ እንዴት እንዴት ይገባለ? እርግጠኛ ነኝ ምንም ያውቁት ነገር የለም። እዚህ ግቢ እርሶ እንደ ልቦ ይንቀሳቀሳሉ አይደል? እንደ ልቦ የፈለገ ይንቀሳቀሳሉ። በዚህ ዞራሉ፣ በዛ ዞራሉ፣ በየቱም ቦታ አራቱም ማዕዘን መሄድ ይችላሉ። እሺ፣ አንድ ጥያቄ ልጠይቆት። ቤቶን ያሳዩኛል? ቤቱን ገብቼ ማየት ይችላል? ቤት የማየው እዚሁ ነው። እንግዲህ ምን ብዬ ላሳይ? እየዞርኩ ተሽከርክሬ የሚሰራ እዚህ። ሌላ ምን ቤት ያስፈልገኝ? አንድ ቪዲዮ ላሳዩት። እዚህ ግቢ እርግጠኛ ነው የሰው ጅብ የለም። የሰው ጅብ ስትል እንዴት አይነት አራት እግር ያለው ነው? ሞኒስ እንዴት ነው? አልገባኝ ከአባባል ሰው ነው። እንዴት ጅብ ይሆናል? ሰው ላሳዩት ቪዲዮ እሺ፣ ያሳየ። እሺ እርስዎ ልጅ አለዎት እንዴ? እኔ ልጅ የለኝም። ብቻዎትን ነው? እርግጠኛ ነው? አዎ ልጅ የለዎትም እርስዎ? የለኝም። እኔ በጣም ጥሩ። ካሜራማን ያንን ቪዲዮ ክፈት፣ ክፈትልኝ። ቪዲዮውን ዩቲዩብ ላይ ክፈትልኝ። በጣም ጥሩ አምጣው ካሜራማ አሁን እያሽኙም ከሆነ ተመልከቱ። እቺ ቢጫ ልብስ የለበሰች በደንብ ይከታተሉት። ይጣከን ያሉን ነው ኬታ አገኛት። ኬት ተረጋጉ። ከየት አመጣህ? ከናመጣው ንገረኝ። ተረጋጉ ነው። ምንረጋጋለሁ። ስለዚህ የእርስዎ ልጅ ናት ማለት ነው። ሁሉ የእርስዎ ልጅ ናት። በቁጥጥር ስር አውለህ ናት አሉ። በቁጥጥር ስር አውለህ ናት አሉ። ከዚህ ጫካ ወጥታለኝ። ስለዚህ እርሶም ከስፋ ጋር ነው ማለት ነው፣ እንትን የሚሉት እንዴ? ይልቀቁኝ። ትልቅ ሰው ኖት። ይልቀቁኝ፣ ይልቀቁኝ። ልጅቷን አሳየኝ። አምጣት፣ አምጣት። ይኸው ልጅቷ በእኛ ቁጥጥር ስር ነች። ከተማ ነች፣ ልጅቷ ከተማ ነች። ይኸው፣ ይኸው፣ ብቻዬን አይደለም የመጣሁት። ደውልላቸው። አታመልጥም። አምጣት። ምን ምን ያደረጉ ምን ያመጣሉ? ጠፋችኝ ልጅ ናት የጠፋችን ነው። አምጣት። ትናንት እኮ ከዚህ ጫካ እንትን ያለው ማለት ነው ስለሚያውቁት ነገር ይነግሩኛል። አነግሪ ምንም ነገር ነው። ትልቅ ሰው ነው። ሰው ላይ ጉዳት አላደርስም

ነገረኝ ምልክትም ቢሆን ስጣቸው፣ ቦታውን ንገር፣ የት እንዳለች ንግሬት። እኔ እርሶ እኩዬም አይደሉም፣ ትልቅ ሰው ነው። ከእርስዎ ጋር ምንም አይነት። ይልቀቁኝ፣ ይልቀቁኝ። ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ። ይኸው ልብሴን እየበጠሱ ነው። ቁጭ በሉ፣ ዛሬ የትም አይሉም። ቁጭ በሉ። ምንድን ነው ይሁሉት? ለምንድን ነው ልጅ የለኝም ብሎ የዋሹት? ምንድን ናት? እኔ ጋር ያለችኝ ልጆ? ምንድን ናት? ምንድን ናት? ልጅ ናት። አይው የሰው ጅብ ነኝ። ከሀያት የወረስኩት መንፈስ ነው። በዘሬ መጣ መንፈስ ነው ያሉት ምንድነው? ስለዚህ ነገር የሚያውቁት ነገር አለ። ይንገሩኝ፣ ይንገሩኝ። በእኔ በኩል ምንም ማቆ ነገር የለም። እኔ ይዘኖት ነው የምንሄደው። ቢነግሩኝ ይሻላል። እንደው ልጅቷን አሳየኝ ብቻ። እቺ ልጅ ቃሏን ልስማት፣ እኔ ከሷ ልስማት። ቶሎ ቪዲዮን እኮ አሳየሁት፣ አይቻለሁ ልድገምሎት አይቼዋለሁ፣ ቪዲዮን አይቼዋለሁ። ግን አምጣት! ከየት ከየት እንደቀበርከው አላመጣትም። ከየት እንደቀበርከው ይውሉት። ይሰሙኛል? ከዚህ ጫካ አንጠልጥለን ነው ይዘኖት የምንሄደው። ስለዚህ እውነቱን ይነግሩኛል። ምንድን ነው? ልጆትን ምን ሰ እኔ እየተፈጠረው ነገር አልገባኝ ምንድነው የምታረጉት እዚህ ጫካ አለ ፍራት የመቃብር አፈር በትናቢ ነበር ሄደችው ግን ምንም አልሆንኩም አሁንም ምንም ነገር ቢያደረጉ ማለት ነው ምንም አልሆንም ሳለብኝ ምናምን ልጆት እንደ ጅብ ስትሆን ነበር የመቃብር አፈር ነበር ይበተነችብኝ የምርም የሰው ጅብ ነች በአራት እግሯ ስትንቀሳቀስ ነው ያየናት እሺ ካሜራውን ታሳኛለ አሳዩት እኮ ስንቴ ነው ማሳዩት እንደዚህ አይሆንም አትበል